ሀ 22ኛው ሀገር አቀፍ የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ ተጀምሯል። በመክፈቻ ስነ ስርአቱ ላይ ተገኝተው ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ማህጸነ ለምለሟ ኢትዮጵያ ስፖርት ለሰላም ለፍቅርና ለጤና ከመባል አልፎ ለብሔር ብሔረሰቦችና ህዝቦች አንድነትና ትስስር አስተዋጽኦ ላቅ ያለ እንደሆነ አንስተዋል። ኢትዮጵያ ማህፀነ ለምለም ነው የተባለችው በምክንያት ነው። ኢትዮጵያ ሁል ጊዜ አዳዲስ ነገሮችን ለማሳየት ሁል ጊዜም አዳዲስ ነገሮች ለመፍጠር ሁል ጊዜም ህዝቦቿን ለማስደሰት ትተጋለች፣ ትሰራለች። ስፖርት ባለፉት አርባና ሰላሳ አመታት ውስጥ ስፖርት ለጤንነት፣ ስፖርት ለፍቅር፣ ስፖርት ለወዳጅነት፣ ስፖርት ለአንድነት፣ ስፖርት ለምርታማነት እያል ቆይተናል። አሁን የተወሰኑ ማሻሻያዎች ማድረግ ስፖርት ለብሔር ብሔረሰቦችና ህዝቦች አንድነት ለህብረ ብሔራዊነት አንድነት ስፖርት ከችግር ነፃ የምንወጣበት ዜጎቻችንን የምናጎለብትበት አንተ ትብስ እኔ ትብስ ብለን የምንረዳዳበት ህዝቦቻችንን የምናቀራርብበት የምናፈቃቅርበት ጉልበት ያለው መሳሪያ ስለሆነ ባህላዊ ስፖርትንም ዘመናዊ ስፖርትንም ለሁሉም ስፖርቶች የሀገራችን መንግስትና ፓርቲያችን ልዩ ትኩረት በመስጠት እየተንቀሳቀሰ ይገኛል። በኢፌዴሪ ባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስቴር ደኢታ አቶ መኪዩ መሐመድ የበርካታ ብሔር ብሔረሰቦች መገኛ የሆነችው ኢትዮጵያ በርካታ የባህል ስፖርት አይነቶች ያሉባት ብትሆንም በዘመናዊ መልኩ የተጠኑ የባህል ስፖርት አይነቶች አለመኖራቸውን ጠቁመው ባለድርሻ አካላት ስፖርቱን ለማልማት ተቀናጅተው መስራት እንደሚገባቸው ተናግረዋል። ማህበራዊ ግንኙነትና መስተጋብርን የማሳላጥና የማህበረሰብን ማንነት የመግለጽ አቅም ያለው ስፖርት ነው። የባህል ስፖርቶችና ጨዋታዎችን ከባህላዊ ሴቶቻቸው ባሻገር ለዘመናዊ ስፖርቶች መነሻ በመሆኑ ተገቢውን ጥበቃ ሊደረግለት ይገባል። ሀገራችን ኢትዮጵያ የብሔር ብሔረሰቦች ሕዝቦች ሀገር እንደመሆኗ በርካታ ባህላዊ ስፖርቶች ይገኙባታል። እነዚህ ባህላዊ ስፖርቶች ካላቸው ማህበራዊ ፖለቲካዊና ኢኮኖሚያዊና ዲፕሎማሲያዊ ጠቀሜታ አንጻር መንግስት ተገቢውን ትኩረት በመስጠትና በጀት በመደብ እንዲጠኑ እንዲለሙና እንዲጠበቁ ማድረግ ላይ ይገኛል። በኢትዮጵያ ከ293 በላይ የተመዘገቡ የባህል ስፖርቶችና ጨዋታዎች እንዳሉ ጥናቶች ያመለክታሉ። ይሁን እንጂ የራሳቸውን ህግና ስርዓት ተዘርግቶላቸው ለውድድር የበቁት ከ11 አይበልጡም ስለሆነም እነዚህ ባህላዊ ውድድሮችንና ጨዋታዎችን በማጥናትና በማልማት ወደ ተዘዋታሪ ስፖርትነት ለመለወጥ የባህል ስፖርት ልማት ስትራቴጂ በማዘጋጀት እና ኢትዮጵያ ከኢትዮጵያ ባህል ስፖርቶች ፌዴሬሽን የሚመለከታቸው ባለድርሻ አካላት ጋር ተቀናጅቶ መስራት ይኖርብናል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ ፌዴሬሽኑ ያሉትን ባህላዊ ስፖርቶች በመለየት በማጥናት ታሪካቸውና ህግጋቶቻቸውን በጠበቀ መልኩ ለማዘመን እንደሚሰራ ገልጸዋል። ሀገራችን ኢትዮጵያ የበርካታ ብሔር ብሔረሰቦችና ህዝቦች መኖሪያ የቆየ ታሪክና ባህል ባለቤት በመሆኗ የተለያዩ ባህል ስፖርቶች መፍለቂያ መሆኗ ይታወቃል። የኢትዮጵያ ባህል ስፖርቶች ፌዴሬሽን ያሉንን ባህላዊ ስፖርቶች በመለየት በማጥናት ታሪካቸውንና ህግጋቶቻቸውን በጠበቀ መልኩ የሚተዋወቁበትን የሚጠበቁበትንና የሚለሙበትን እንዲሁም በስፖርት ውድድርነት ማህበረሰቡ ዘንድ የሚዘወተሩበትና የሚስፋፉበትን ብሎም ወደ ዘመናዊ ስፖርትነት ሊለወጡ የሚችሉበትን እንዲሁም በዓለም አቀፍ ደረጃ እውቅና የሚያገኙበትን አሰራር ጥናት በማድረግ በኢትዮጵያ መልካም እሴት የሆኑትን ወንድማማችነትንና እህትማማችነትን በማጎልበት ህብረ ብሔራዊ አንድነታችንን በማጠናከር ትልቅ የገጽታ ግንባታን ለመፍጠር ስራዎች እየሰራ ይገኛል። የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ጌታቸው ሌሊሾ ስፖርት የመቻቻል የአንድነትና የልማት አጀንዳ ማስፈጸሚያ ከመሆኑ የተነሳ የስፖርት ማዘውተሪያ ስፍራዎችን ማስፋት እንደሚገባና ውድድሩም ለአስር ቀናት ቆይታ የሚያደርግ እንደሆነ ገልጸዋል። ስፖርት የሰው ልጆችን በአካልና በአእምሮ በማሳደግ ጤንነታቸውን በማሻሻል በኢኮኖሚ ምርታማ እንዲሁም በማድረግ ረገድ ከፍተኛ ሚና ይጫወታል። በሌላ በኩል የህዝቦችና የሀገሮች የመታወቂያ፣ የገጽታ መገንቢያ፣ የግንኙነትና የትስር መድረክ መሆኑ ከጊዜ ወደ ጊዜ እየተሻሻለ የመጣ ሲሆን የሀብት መፍጠሪያ መስክ ሆኖ እያገለገለ ይገኛል። ስፖርት የሰላም የመቻቻል የአብርነትና እንዲሁም የልማትና የአንድነት አጀንዳ ማስፈጸሚያ መሳሪያ ተደርጎ የመወሰድ እድሉ እጅግ በጣም ከፍተኛ ነው። ሀገራት ስፖርትን ለዜጎች ስራ እድል ፈጠራ ለሀገራዊ መግባባትና አንድነት፣ ለበጎ ፍቃድ አገልግሎት፣ ለቱሪዝም ማስፈጸሚያ፣ ለንግድ ዓላማ፣ ለአካይ ጥበቃ፣ ለስብናና ለሀገራዊ ገጽታ ግንባታ ማስፈጸሚያነት ይጠቀማሉ። በመሆኑም በስፖርት ዘርፍ የሁሉም የህብረተሰብ ተሳትፎን በማጎልበት የማዘውተሪያ ስፍራዎችን በማስፋፋት የተለያዩ የውድድር ስርዓትን በማጠናከር ተወዳዳሪ ስፖርተኞችን ማፍራትና የስፖርት ፖሊሲን ማጠናከር ዋናው የለውጥ መንግስታችን የትኩረት አቅጣጫ ነው። በማጎልበት የማዘውተሪያ ስፍራዎችን በማስፋፋት የተለያዩ የውድድር ስርዓትን በማጠናከር ተወዳዳሪ ስፖርተኞችን ማፍራት እና የስፖርት ፖሊሲን ማጠናከር ዋናው የለውጥ መንግስታችን የትኩረት አቅጣጫ ነው። በማዕከላዊ ኢትዮጵያ ክልል አስተናጋጅነት የሚካሄደው 22ኛው የኢትዮጵያ ባህል ስፖርት ውድድርና 18ኛው የኢትዮጵያ ባህል ስፖርት ፌስቲቫል ውድድር ከየካቲት 29 እስከ መጋቢት ሰበት 2017 ዓ.ም ተብረት ለተከታታይ 10 ቀናት የሚደረግ ሲሆን ለውድድሩም ተሳታፊዎች ከመላው ሀገሪቱ ክፍሎች ከሁለት ሺ በላይ የስፖርት ልኡካንና ሌሎች እንግዶች ወደ ክልላችን ገብተዋል። ስለዚህ መላው የክልላችን ኅብረተሰብና የሆሳዕና ከተማ ነዋሪዎች ውድድሩ ተጀምሮ እስከሚጠናቀቅ ድረስ በስፖርታዊ ጨዋነት በተለመደው የእንግዳ አቀባበል ተገቢ ትብብር እንድታደርጉ ጥሪዬን አስተላልፋለሁ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻውጣ ሰው ወጣቶች ከቃል በላይ ስለ ኢትዮጵያ እንዲመካከሩና ከተረጂነት ወደ ምርታማነት ለመሸጋገር ጅምር ሀሳቦችን ማስቀጠል እንዳለባቸው መልእክታቸውን አስተላልፈዋል። ወንድሞች፣ እህቶች፣ እዚህ የተሳተፋችሁ ታዳጊዎች ከንግግር በላይ በዛሬው ቀን የምሰጣችሁ ምክር እባካችሁ ስለ ባህላችሁ ተነጋገሩ። እባካችሁ ስለ አካባቢያችሁ ተነጋገሩ። እባካችሁ ምከሩ። እባካችሁ ይቺን ኢትዮጵያ እንዴት እንደምናሳድግ ተነጋገሩ። እባካችሁ አገራችንን በደንብ አስቡ የሚል መልእክት መስጠት እንፈልጋለሁ። አሁን ከፊት ለፊት የሚቀረን ነገር በጋራ የዘመትንበት ድህነት አለና ከተረጅነት ወደ ምርታማነት የጀመርነውን ዘመቻ የጀምርነውን ስፖርት በማጠናከር እንድንቀጥል ጥሬን አቀርባለሁ።